የተወለድኩት በሃያኛው ክፍለ ዘመን አጋማሽ ላይ ነው፣ ወግ አጥባቂ አሜሪካዊ አይሁዳውያን ወላጆች። ወላጆቼ እንዲህ አሉ፣ አሥራ ሦስተኛ ልደትህ ነው። ስጦታ ልንሰጥህ እንፈልጋለን። ምርጫ እንድታደርግ እንፈልጋለን። ላንተና ለጓደኞችህ ትልቅ ድግስ ትፈልጋለህ ወይስ ወደ እስራኤል መጓዝ ትፈልጋለህ? እናም ከመቶ ማይል ያክል በኋላ መውረድ እፈልጋለሁ አልኳቸው። ስለዚህ መኪናውን አቆመ። በሩን ከፍቼ ከመኪናው ወጣው። እጄ በመኪናው በር እጄ ላይ ነበር። እሱም መንዳት ጀመረ። በመኪናው ላይ ተንጠልጥዬ እንደ ቀረው እያየኝ ፍጥነቱን ጨመረ። እናም ወደ አውራ ጎዳናው እየበረርኩ ነው። በድንገት ሁሉም ነገር ቀሰቀሰ። እናም ይህንን ድምፅ ሰማ። አሁን አይደለም፣ አሁን አይደለም። እናም እውነትን መፈለግ ጀመርኩ። መጽሐፍ ቅዱስን በደንብ አጠናው። መጽሐፍ ቅዱስንና ወንጌልን ብትመለከት፣ እዚህና እዚያ ብትመለከት መሐመድን ታገኛለህ። እናም መጽሐፉን ተመለከትኩ። ቃላቱ ልክ እንደ ስሪዲ ብቅ አሉብኝ። ቃላቱ የሚያበሩ ይመስሉ ነበር። ያንን ካየው በኋላ እንዳላየው መሆን አልቻልኩ። አሰላሙ አሌይኩም ወንድም ሳንፎርድ ባስ፣ ወይም በሙስሊም ስምህም አቡ ጃሂድ በመባልም ትታወቃለህ። ግብዣችንን ስለተቀበልክ ከልብ እናመሰግናለን። ከእኛ ጋርም በመሆነህ በጣም ደስተኞች ነን። ወዓለይኩም ሰላም፣ ስለ ጋበዛችሁኝ አመሰግናለሁ። ይህን ውብ ታሪክ ማካፈል መቻል ሁሌም በረከት ነው። አልሐምዱሊላህ፣ አልሐምዱሊላህ። በጣም እናመሰግናለን። ስለዚሁ በአቡ ሙጃሂድ ማንነት ልጀምር እፈልጋለሁ ስለ ህይወትህ ባጭሩ ልትነግረን ትችላለህ? የተወለድኩት በሃያኛው ክፍለ ዘመን አጋማሽ ላይ ነው። ከወግ አጥባቂ አሜሪካዊ አይሁዳውያን ወላጆች ያደግኩት እስራኤል ሆይ ስማ ጌታ አምላካችን አንድ ነው ብዬ በማመን ነው። በአሜሪካ ማኅበረሰብ ውስጥ አደግኩ። በቤቴ ውስጥ የኮሸር ሕጎችን ሰንበትንና የመሳሰሉትን እጠብቅ ነበር። እያደግኩ ሳለው አንዳንድ ነገሮች ተከሰቱ። አስራ አራት ዓመቴ እያለሁ ኬኔዲ በጥይት ተመታ። ሁሉንም ነገር መጠራጠር ጀመርኩ። ይህም በዚህ ዓለም ላይ በትክክል ምን እየሆነ እንዳለ እንድፈልግ መንገድ ከፈተልኝ። አስራ አራት ዓመቴ እያለሁ ነገሮችን በተለየ መልኩ ማየት ስለጀመርኩ ሕይወቴ ተለወጠ። እናም እውነትን መፈለግ ጀመርኩ። እናም ከኮሌጅ ወደ ገዳም፣ ከዚያም ወደ ማሰላሰል ወይም ሜዲቴሽን ገባው። እናም በስልሳ ዓመቴ ሙስሊም ሆንኩ። ሁሉም አንድ ታሪክ መሆኑን ከተረዳው በኋላ የተለያዩ ታሪኮች ስብስብ አይደለም፣ ሁሉም የተያያዘ ነው። ስለዚህ ከዐሥራ ስድስት ዓመት በፊት ሙስሊም የሆንኩት ያኔ ነው። ከእስልምና በፊት ከእምነት አንጻር ሕይወትህ ምን ይመስል ነበር? በምን ታመን ነበር? ሁሌም አንድ አምላክ እንዳለ አምን ነበር። እስከ አስራዎቹ እድሜ ድረስ ይሁዳነትን እከተል ነበር። ኮሌጅ ስገባ ዙሪያዬን ማየትና ምን እንደሆነ መጠየቅ ጀመርኩ። ስመረምር ሳገኝ እና የተለያዩ ልምዶችን እያገኘሁና ብዙ ጥያቄዎችን እጠይቅ ነበር። እምነቴን እንድጠራጠር ያደረጉኝ ሁለት ነገሮች አሉ። ልጅ እያለሁ የምኖረው ዩኒቨርስቲ ባለበት ከተማ ውስጥ ነበር። እናም ሂለል ሃውስ የሚባሉ ቤቶች ነበሯቸው። ሂለል በድሮ ጊዜ ታላቅ መምህር ነበር። እናም እዛ አንድ ረቢ ይኖር ነበር። የኮሌጅ ተማሪዎችም እዛ ሄደው ይጸልዩ ነበር። የኮሌጅ ተማሪዎችን ከእምነታቸው ጋር ለማቆራኘት ይሞክራሉ። ኮሎምቢያ ሚዞሪ የሚባል አካባቢ ስኖር ትንሽ ልጅ ነበርኩ። ወላጆቼም ሁሌም ወደ አርብ ምሽት ወደሚደረገው የአምልኮ ስነ ስርዓት ይወስዱኝ ነበር። እናም ሁሌም እነዛን ትዝታዎች በፍቅር አስታውሳለሁ ምክንያቱም በመሰረቱ ሸሃዳውን እናውጅ ነበር። እስራኤል ሆይ ስማ ጌታ አምላካችን አንድ ነው። ዝማሬ ይኖራል። የተለያዩ ስነ ስርዓቶች ይኖራሉ። ግና ዋናው ነገር አንድ ላይ ያቆየን ነገር አንድ አምላክን ማምለካችን ነበር። ታውቃለህ፣ በአንድ አምላክ እናምን ነበር። ትንሽ ሳድግ ስለ እነዚህ ነገሮች ጥያቄዎችን መጠየቅ ጀመርኩ። በመጽሐፍ ቅዱስ በኦሪት ውስጥ ስለ ኢየሱስ ዓለይህ ሰላምና ስለ ሌሎች እነሱም ሁሌም ምንም ትኩረት አትስጥ ይሉኝ ነበር። ያ የተሳሳተ ትርጉም ነው። ልክ እንደማሸሽ ማለት ነው። በእኔ ጉዳይ ላይ የሆነው ነገር ለዚህ የታላቅ ክስተት ያገኘሁት ስልጠና ነበር። ታላቅ ክስተት መሆን ነበረበት፣ አንድ ወንድ ልጅ ወደ ወንድነት ወይም ትልቅ ሰው ሲሸጋግር። ክፍል ውስጥ ከሸክላ ማጫወቻ ጋር አስቀመጡኝ፣ እናም ይህንን እንድሸመድድ ነገሩኝ ከረቢ ጋር ተቀምጬ የማነበንበውን ነገር ውስጣዊ ትርጉም ተምሬ አላውቅም። ልክ እንደ ትወና ይህንን ተማር ብቻ ነበር። እናም ጥሩ አስተማሪዎች መሆናችንን ለማሳየት፣ ለጉባኤው ጥሩ መስለህ መታየት አለብህ። እናም ተቀምጠው የነገሩን ትርጉም አላስረዱኝም። ልጅ ነበርኩ ግን አልወደድኩትም። አሁን ቀጣዩ የምነግረህ በጣም ወሳኝ ክፍል ነው። ወላጆቼ እንዲህ አሉ፣ አስራ ሶስተኛ ልደትህ ነው። ስጦታ ልንሰጥህ እንፈልጋለን። ምርጫ እንድታደርግ እንፈልጋለን። ለአንተና ለጓደኞችህ ትልቅ ድግስ ትፈልጋለህ ወይስ ወደ እስራኤል መጓዝ ትፈልጋለህ? በዚያን ጊዜ ሁሉም አይሁዳውያን ልጆች ወደ እስራኤል እንዲጓዙ ይበረታቱ ነበር። ለምን ቢባል አእምሮአችንን እነሱ በሚፈልጉት መንገድ እንዲቀረጽ። እኔ ድግስ እፈልጋለሁ አልኩ። እናም አላህን አመሰግናለሁ ድግሱን ስለመረጥኩ። ምክንያቱም አሁን የሚሆነውን ነገር ሳየው እኔ ልሆን እችል ነበር በእነዚያ ሰዎች አእምሮዬ ሊመረዝ ይችል ነበር። እናም ብዙ ጥያቄዎች ነበሩ፣ ምክንያቱም ሰዎች የሚኖሩበት መንገድ እኔ ከማነበው ጋር አይጣጠምም ነበር። እናም አልገባኝም ነበር። እንዲሁም የኬነዲ መገደል የመሳሰሉት በእርግጥ ሁሉም ሃይማኖታዊ ጥያቄዎች አልነበሩም። ሁሉም ነገር በዓለም ላይ እየሆነ የነበረው ነገር በአንድ ላይ እንድፈልግ አደረገኝ። ኮሌጅ አቋርጬ ሄድኩኝ። ቴኔሲ ውስጥ እርሻ ጀመሩ እና እዛ እርሻ ላይ ለተወሰነ ጊዜ ኖር ያለሁ። እናም በዚያን ጊዜ ሰዎች በጣም ታማኝ ነበሩ። እዚያ ብዙ አልቆየሁም። ከዚያ ወጣሁ፣ ተጓዝኩ። ከዚያም ለሦስት ዓመታት በገዳም ውስጥ ቆየሁ። ክርስቲያን ሆንኩ። እናም መጽሐፍ ቅዱስን በደንብ አጠና ነው። ታውቃለህ፣ ሁሉም ነገር ነበር፣ መስቀሎች፣ ልብሶች፣ ሁሉም ነገር ግና የምፈለገው ነገር እዛ አላገኘሁም። ለማንኛው ከሦስት ዓመት በኋላ ብዙ ተቃርኖችን አየውና ከዚያ ወጣው። ከህንድ የመጣ አንድ ወጣት ማሰላሰል ወይም ሜዲቴሽን የሚያስተምር ነበር። እሱም ዩኒቨርስን ከሚያንቀሳቀሰው ኃይል ጋር ላገናኘህ እችላለሁ አለ። በሌላ አነጋገር ቅዱሱ የአምላክ ቅዱስ ኃይል ትንፋሻችንን ከሚያንቀሳቅሰው ኃይል። ስለዚህ ያንን ለረጅም ጊዜ አጥን ነው አሰላሰልኩ እና ያንን ለረጅም ጊዜ አጥን ነው አሰላሰልኩ። ከዛ በኋላ ምንድን ነው የሆነው? ችግር አጋጠመኝ። ታውቃለህ፣ የሆነ ነገር ትክክል አይደለም አልኩ። ልምዶች ነበሩ፣ ግን ስለዚያ ሥርዓት በሙሉ የሆነ ነገር አልተመቸኝም። እናም ትክክል ሆኖ አልተሰማኝም። ስልሳ ዓመቴ አካባቢ ነበር። እናም ያኔ ልጄ ይደውልልኝ። እሱም አባዬ በሕይወቴ በሙሉ ስመለከተ ሁሌም እውነተኛው ነገር ምንድን ነው ብለህ የምትፈልግ ነበርክ አለ። ብዙ እንግዲህ አሳልፍ ያለሁ ብዙ ተሞክሮ፣ ብዙ ፍለጋም አድርጊያለሁ። አገባው ሁለት ልጆች ወለድኩ። እናም በኮርፖሬት አሜሪካ ውስጥ ለብዙ ዓመታት ኑሬ አለሁ። እናም ልጄ አንድ ቀን እንዲህ አለኝ። አባዬ መጽሐፍ ቅዱስንና ወንጌልን ብትመለከት እዚህና እዚያ ብትመለከት ሙሐመድን ታገኛለ። ከዚያም ጸሎት አደረኩ መጽሐፉንም ተመለከትኩ። እናም ቃላቱ ልክ እንደ ስሪዲ ብቅ አሉብኝ። ቃላቱ የሚያበሩ ይመስሉ ነበር። በኦሪት ዘዳግም 18 18 ላይ የነበሩት ቃላት በኦሪት ዘዳግም መጽሐፍ ውስጥ እንዳንተ የሚሆን ነቢይ ይመጣል ይላል። እንደ ሙሴ ከራሱ ምንም የማይናገር የተሰጠውን ብቻ ይናገራል። ይህም የዮሐንስ 16:13ን ሲያንጸባርቅ ኢየሱስ ዓለይሂ ሰላም እንዲህ ይላል፣ የእውነት መንፈስ ይመጣል፣ እናም ከተሰጠው ውጭ ምንም አይናገርም። እናም ወደ ቀሪው እውነት ይመራቸዋል። እንዲሁም በኦሪት ዘዳግም 33:2 ላይ ፀሐይ በሲና ላይ እየወጣች እንደነበር ይናገራል

እናም የኦሪት ዘዳግም 33 ሁለት የሚተረጎመው በዚሁ መልኩ ነው። ያንን ካየሁ በኋላ እንዳላየሁት ሆኜ መኖር አልቻልኩም። ለመጨረሻ ጊዜ የማስበው ነገር ሙስሊም መሆን ነበር። ከሴፕቴምበር ኢለቨን በኋላ ለጓደኞቼ ሙስሊሞች ይህንን ሊያደርጉ አይችሉም እል ነበር። ምክንያቱም በሕይወቴ በሙሉ እያንዳንዱን ትልቅ የውሸት ክስተት ስመረምር ነበር ከኬኔዲ ጀምሮ እስከ ቬትናም እናም ሙስሊሞች የናይን ኢለቨንን ሊያደርጉ አይችሉ፣ በአካል የማይቻል ነው አልኩ። በሺዎች የሚቆጠሩ ሰዎች በዚህ መልኩ ሊሆን አይችልም ይላሉ። አንዳንዱም ጓደኞቼ ለምንድነው ሙስሊሞችን የምትከላከለው? ይሉኝ ነበር። የእውነት ፍለጋ ወደ እስልምና መራኝ። እናም ብዙ ማረጋገጫ አያስፈልግህም። ውሃ እየፈለግክና በውሃ ጥም እየሞትክ ከሆነ ትንሽ ውሃ በጣም ውድ ነው። እናም አየሁት ያ በቂ ነበር። የመረጃ ጎርፍ አላስፈለገኝ፣ በቂ ነበረኝ። አላህ ያረካኝን በቂ ማረጋገጫ ሰጠኝ። እስልምና መቶ በመቶ እውነት ነው ብለህ የተሰማህ ወቅት ያ ነበር? አዎ ያ ክፍል ነበር። ታውቃለህ፣ ወደ መኪና ማቆሚያ ስትገባ እናም እነዚህ ሹል ነገሮች አሉ። ወደ ኋላ አትመለስ ጎማህን ታፈነዳለህ ይላል። ያንን ልምድ ሳገኝ ጠይቄ ነበር አገኙ። አሁን ወደ ኋላ መመለስ አልችልም። ይህ አንድ አቅጣጫ መንገድ ነው። ወደ ኋላ ብትመለስ እራስህን ትጎዳለህ። እናም ሃይማኖት እየፈለግኩ ያልነበርኩ በመሆኔ አንድ ሰው መጥቶ ሙስሊም ልትሆን ነው ብሎ ከአንድ ደቂቃ በፊት ቢነግረኝ ኖሮ እስቅ ነበር። ግን አላህ ስብሓነሁ ወተዓላ ባላሰብኩት መንገድ አመጣለኝ። አላህ አሳየኝ ከመጽሐፉ ከአላህና ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ጋር ያንን ልምድ ሳገኝ ይህ 14 ዓመት እያለው ለጠየኩት ጥያቄ መልስ ነው። በእምሮዬ ውስጥ በጣም ግልጽ ነበር። የእኔ ጥያቄ ምን እየሆነ ነው የሚለው ትልቁ ጥያቄ። ከዚያም ጥያቄውን ሲመለስልኝ በቃ አሁን በዓለም ምን እየተከሰተ እንደሆነ ገብቶኛል አልኩ እና ነገሮች ለምን በዚህ መልኩ እንደሚሆኑ አሁን ሁሉም ነገር ትርጉም ይሰጣል። ሻሃዳን እንዴት እንደወሰድክ ወደዚያ ጊዜ ልትወስደን ትችላለህ? ምን ተሰማ? አዲስ እንደ አዲስ መጀመር፣ ልክ አላህ እየተቀበለኝና ይቅር እያለኝ እንደሆነ። ሻሃዳ ስትወስድና ሙስሊም ስትሆን ኃጢአቶችህ ሁሉ ይሰረዛሉ ተብዬ ነበር። መጥፎ ኃጢአቶችህ ወደ ጥሩ ሥራዎች ይቀየራሉ። ታውቃለህ፣ እንደ አዲስ ትጀምራለህ። እናም በጣም የአዲስነት ስሜት ተሰማኝ። ሻሃዳ በያዝኩበት ጊዜ ብቻም ሳይሆን እስልምና እውነት መሆኑን በይበልጥ በየቀኑ ተጨማሪ መረጃዎችን እያገኘሁ በሄድጉም ጊዜም ጭምር መጽሐፉን አየሁት አስታውሳለሁ። ነገሮች ወደ እኔ እየተመለሱ ነው። ከዓይኖቼ እምባ እየወጡ ነበር፣ ግን እፊቴ ላይ አይንከባለሉም ነበር። ልክ እንደ ወፎች ከዓይኖቼ እየበረሩ ነበር፣ እምባዎች ይወጣሉ። ልመለከታቸው እችል ነበር። የጎድን አጥንቶቼ ልክ እንደ በሮች የሚከፈቱ መሰለኝ፣ እናም ልቤ የሚፈነዳ መሰለኝ፣ ግን በሕመም ሳይሆን በጥሩ መንገድ። ይህ ሁሉ እየሆነ ሳለ አላህ ሁሌም ከኔ ጋር እንደነበረ ተረዳሁ። በህይወቴ እስከዚህ ቅጽበት መርቶኛል፣ እናም ዓለም ለምን እንዲህ እንደሆነች አሳይቶኛል። ለዚህ ነው ብዙ ጥያቄዎች የነበሩኝ። ይህ ሁሉንም ነገር ይመልሳል። በእውነት ይመልሳል። ይህን ዓለምና በውስጡ ያለውን ሁሉ ስትመለከት እና ምን እየሆነ እንዳለ ስትመለከት፣ አላህ የሚለውን ስትመለከት፣ ሁሉም ነገር ትርጉም ይሰጣል። ቤተሰቦችህና በዙሪያ ያሉ ሰዎች ወደ እስልምና ስትመጣ እንዴት ተቀበሉት? አንዳንድ የቤተሰብ አባላት ብዙ አያናግሩኝም። ምናልባት በማኅበራዊ ሚዲያ ዝግጅቶች ላይ አንዳንድ የቤተሰብ አባላት በየጊዜው ያገኙኛል እና ያንን የሕይወታችንን ክፍል አይነቁትም። ቤተሰብ እንደሆንን እንቀጥላለን። አንዳንድ ሰዎች እብድ እንደሆንኩ ያስባሉ። አንዳንድ ጓደኞች እንዳለሁኝ ይቀበሉኛል፣ አንዳንዶቹ ደግሞ አይቀበሉኝም። በዚህ ጊዜ ጥያቄ ያላቸው በጣም ጥቂቶች ናቸው። ጊዜ እያለፈ ሲሄድ ጥያቄ ይኖራቸዋል ብዬ አስባለሁ በዚህ ዓለም ውስጥ ነገሮች እየተለወጡ ሲሄዱ ብዙ ሰዎች ምን እየሆነ እንዳለ ማወቅ ይፈልጋሉ ብዬ አስባለሁ? ሙስሊም በመሆነህ ተጸጥተህ ታውቃለህ አይ በፍጹም አንዳንድ ጊዜያት በጣም ከባድ ጊዜያቶች ነበሩ ግን በፍጹም አልተጸጸጥኩም በጭራሽ አንዳንድ ጊዜ እራሴን ራሴን እጠይቃለሁ አላህ ለምን ስልሳ ዓመት እንድቆይ ፈቀደልኝ እልና ከዚያ በኋላ አላህን ስለሱ መጠየቅ አቆማለሁ ግን ለምን ስልሳ ዓመት እንድባዝን ፈቀደልኝ ብዬ ደግሞ አስባለሁ እናም ምናልባት አዎ መቦዘን ነበረብኝ እላለሁ። ለምን የእስራኤል ልጆች እንዲባዝኑ ፈቀደ? ለምን ሰዎች እንዲባዝኑ ይፈቅዳል? ምናልባት ሲያገኙት የሆነ ነገር ያደንቃሉ፣ ወይም ምናልባት በባዘኑበት ጊዜ ልምድ አግኝተዋል። እናም ያንን ወደ ሌላ ነገር ይቀይሩታል። በሕይወቴ ብዙ የተለያዩ ነገሮችን አድርጊያለሁ። አሁን ወደ ኋላ ዞሬ ከተለያዩ ሰዎች ጋር መነጋገር እችላለሁ። ከተለያዩ የህይወት ዘርፎች ግንኙነት መፍጠርና ይህንን እንዲረዱ መርዳት እችላለሁ። ሙስሊም ከሆንኩ በኋላ ስላጋጠመ ልምድስ? የተመለሰ ጸሎት ወይም የተሰማህ ቅርበትስ? ቁሳዊ ነገሮችን የማትወድ አማኝ ሚስት ጠየቅኩ፣ ለቁሳዊ ነገሮች ግድ የሌላት ሙስሊም ከሆንኩ በኋላ እናም በህይወቴ 2015 አካባቢ ይመስለኛል። በማኅበረሰቡ ውስጥ ያሉ አንዳንድ ወንድሞችና እህቶች ከአንዲት እህት ጋር አስተዋወቁኝ። እናም ወደ ቤቴ አመጧት። በቤቱ ዙሪያ እየተራመድን ነበር፣ ሌሎቹ አዋቂዎች ወጥ ቤት ውስጥ ተቀምጠው ነበር። ሜሙና ቤቱን እያስጎበኘዋት ነበር። እሷም ምንም ነገር ማሳየት የለብህም አለች። እኔ ቁሳዊ ነገሮችን የምወድ ሰው አይደለሁም አለች። እናም አላህ የውስጤን አሳከው። እሷ ናት አልኩኝ። ከዚያ በኋላ ተጋባን። አላህ ቀብሯን ኑር ያርግላት፣ ሞታለች። አላህን አማኝ ሚስት ጠየቅኩ እና አላህም አማኝ ሚስት ሰጠኝ። እናም በዱዓዬ ለአላህ የነገርኩትን ቃላት በትክክል ተናገረች። ቁሳዊ ነገሮችን የማትወድ ሚስት እፈልጋለሁ። እናም ስንገናኝ እነዚያን ቃላት በትክክል ነገረች። ዙሪያውን ማሳየት የለብህም እናም እሽ ጥሩ ነው አልኩ። የተለያዩ ደረጃዎች እንዳሉ አውቃለሁ፣ ግን ለአንድ አይሁዳዊ በሕይወት ውስጥ ትልቁ ግብ ምንድን ነው? የተወለድኩት በአይሁዳዊ ቤተሰብ ውስጥ ነው አይደል? ለእኔ ትልቁ ግብ የነበረው ከሙሉ ታሪኩ ሁለት ነቢያት እንደ ቀሩኝ መገንዘብ ነበር። እናም እነሱን መቀበልና ሙስሊም መሆን በእውነት ይህንን አምናለሁ። እናም የነቢዩን ባልደረባ የሆነውን ረቢ ብትመለከት ሰላም በሱ ላይ ይሁን። ልክ እንደዛ ነው። ለኔ ስኬታማው አይሁዳዊ ያ ነው። ለኔ እንደ አይሁዳዊ ሊያገኘው የሚችለው ከፍተኛ ስኬት አይሁዳዊ መሆን በመንገድ ላይ ያለ አንድ እርምጃ መሆኑን መገንዘብ ነው። እና አይሁድ አንድ መለያ ነው፣ ልክ ክርስቲያን መለያ እንደሆነ። እስልምና ግን መለያ የሌለው ውሃ ነው። ሰላም ማለት ነው፣ መገዛት ማለት ነው። የሰው ስም ወይም ሌላ ስም የለውም። ስለዚህ ለኔ ስኬታማ መሆን ለአንድ አይሁዳዊ ትልቁ ስኬት ሙስሊም መሆኑ ነው። ምናልባት ከነገርከኝ ተሞክሮ ስለ እስራኤል ምን ልትነግረኝ ትችላለህ? እና አስተሳሰባቸውስ ምንድን ነው? እነዚያ ሰዎች የሚኖሩበት ዓለም ምንድን ነው? የተለያዩ ደረጃዎች አለው እስራኤል መኖር የለባትም ከሚሉ እጅግ ኦርቶዶክስ አይሁዳውያን ጀምሮ ጤዮናዊነት ስህተት ነው የሚሉ እናም እነሱ እንደ እብዶች ይታያሉ። ጋዛን መቃጠል ከሚፈልጉ ሌሎች ሰዎች እና ማራብና መግደል ከሚፈልጉ እስራኤል ውስጥ በጋዛ አልፈው ሁሉንም ሰው መግደል የሚፈልጉት ሰዎች በቃ ሊጨርሱት ይፈልጋሉ። በእስራኤል ውስጥ ይህንን ሁሉ የሚቃወሙ ሌሎች ሰዎች አሉ። እዚያ የተለያዩ አይነት ሰዎች አሉ። በእነዚህ ባለ ትንሽ ቦታ ውስጥ ግን የበላይ የሆኑት ስልጣን ላይ ያሉት ጣቶቻቸው በተኑ ላይ ያሉት ፍልስጤማውያንን በረሃብ እየገደሉ ነው። እዛ እየገቡ የመሬት ዘመቻዎቻቸውን እያሰፉ ነው። ከመጀመሪያው ጀምሮ የተነሱበት ዋናው ዓላማ መሬቱን መውሰድ ነበር፣ ሰዎቹን ማውጣትና ቦታውን መቆጣጠር። እናም በዓለም ላይ ማንም እያስቆማቸው አይደለም። የዘር ማጥፋት ሲካሄድ እየተመለከትን ነው። መሬቱን የመውሰዱ ተነሳሽነት ምንድን ነው? ታላቋ እስራኤል የሚባል እቅድ አለ። ከአባይ እስከ ኤፍራጥስ ይዘልቃል። የግብፅን ክፍል፣ የሊባኖስን ክፍል፣ ሙሉ ሊባኖስን፣ ሶርያን፣ የዮርዳኖስን ክፍል፣ የሳውዲ አረቢያን ክፍል ያካትታል። በሌላ አነጋገር ትልቅ ቦታ ነው። ይህ ሁሉ ሲስፋፋና አዲሱን የዓለም ሥርዓት ሲፈጥሩ የነበረበት መንገድ ነው። የአዲሱ ዓለም አቀፍ መንግሥት ዋና መሥሪያ ቤት ነው። ይህ ዕቅዳቸው እንደሆነ አምናለሁ። ጽዮናውያን የአሜሪካን መንግሥት ይቆጣጠራሉ። አሁን የምናገረው ነገር እስር ቤት ሊያስገባኝ ይችላል። እስራኤልን ብተች ወይም ፍልስጤምን ብደግፍ ይህ ጸረ ሴማዊነት ነው። እናም 20 ዓመት እስራትና አንድ ሚሊዮን ዶላር ቅጣት ልትቀጣ ትችላለህ የሚል ሕግ ሊያወጡ ይፈልጋሉ። በኮንግረስ ውስጥ ሊያጸድጉት የሚፈልጉት ሕግ ይህ ነው። ያልፋል ብዬ አላስብም። ግን በኮንግረስ ውስጥ መነሳቱ አሁን በዚህ ጉዳይ ላይ እየተከራከሩ ነው። ልክ እንደ 1933 ጀርመንን ያስታውሳል። ታውቃለህ፣ አሁን ሙስሊሞች ናቸው እንጂ አይሁዶች አይደሉም። ልክ ታሪክ ራሱን እንደሚደግም ነው። ኬኔዲን ሲገደል ካየው በኋላ፣ ቬትናምን ካየው በኋላ፣ 911ን ካየው በኋላ እንደዚህ ያሉ ነገሮች በአጋጣሚ አይከሰቱም ወንድሜ። ይህ ሁሉ የተቀነባበረ ይመስለኛል። ይህ ሁሉ የታቀደ ይመስለኛል። በዜና ላይ ከመታየቱ በፊት ለዓመታት በእቅዳቸው ሰሌዳ ላይ ነበር። ይህ ሁሉ ለመቆጣጠር ያላቸው ትልቅ እቅድ አካል እንደሆነ አምናለሁ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አሁን በዚሁ በር ቢገቡ ምን ልትላቸው ትፈልጋለን? መጀመሪያ እቆማለሁ? ከዚያም አሰላሙ ዓለይኩም እላለሁ። ከዚያ በኋላ ነገሩ በእርሳቸው ላይ የተመሠረተ ነው። አመሰግናችኋለሁ። በቃ አመሰግናችኋለሁ። ሌላ ምን የሚባል ነገር አለ? ለአላህ ብለው ስላበረከቱት አገልግሎት አመሰግነውታለሁ። እኔን ስለረዱና እኔን ስላገዙ አመሰግነውታለሁ። ይህን ሁሉ ሕይወት ለሰባ አምስት ዓመታት በኋላ ከኖርክ በኋላ እውነትን ስትፈልግ ቆይተ በመጨረሻም እውነትን አገኘ ሙሉውን የአሜሪካ ማኅበረሰብ ወይም ዓለምን በሙሉ ምናልባት በሱፐር ቦውል ማስታወቂያ ላይ ለማናገር የአንድ ደቂቃ እድል ብትሰጥ፣ በአንድ ደቂቃ ውስጥ ምን ማለት ትፈልጋለህ? እነዚህን ሁሉ ነገሮች በአጭሩ ግለጽ። ሰላም ለሁላችሁም ይሁን። ብዙ ጊዜ የለኝም፣ አንድ ደቂቃ ብቻ ነው ያለን። ስለዚህ ነገሩን ቀለል አድርገው። ማንም ብትሆን፣ የትም ብትሆን፣ በማንኛውም ሁኔታ ውስጥ ብትሆን፣ አሁን ያንተን ልብና የእኔን ልብ እንዲመታ ከሚያደርገው አንድ አምላክ በቀር ሊመለክ የሚገባው አምላክ የለም። እናም ሙሐመድ የመጨረሻው መልእክተኛ ነው፣ በሙሴ በኢየሱስና በሌሎችም የተነገረለትና የተከተለ እናም፣ እንደ ቬዳ ባሉት ሌሎች ቅዱሳት መጻሕፍት ውስጥም ተጠቅሷል። እሱ ለመላው ዓለም መልእክተኛ ነው። ሰላም በሁሉም ላይ ይሁን። ሁሉም ሰው የተፈጥሮ መብቱን እንዲያገኝ እጋብዛለሁ። በቴሌቪዥን ላይ እንደሚታየው አይደለም። እስልምና ምን እንደሆነ ብቻ ተማሩና ወደ ቤታችሁ ተመለሱ።